ባልና ሚስት ናቸው። ኑሯቸው ደግሞ በሀገረ ቡልጋሪያ ነበርም ህይወት ከቤታቸው ያራቃቸው እነዚህ ጥንዶች ባሉበት ሀገር ሆነው አምነነዋል ላሉት ሰው በአዲስ አበባ የሚገኝ መኖሪያ ቤታቸውን እንዲያስተዳድርላቸውም እንዲሸጥላቸውም ውክልና በኢትዮጵያ ኤምባሲ በኩል ሰጥተዋል። ተወካይም ውክልናውን ተቀብለው ወካዮቻቸው እንዳሰቡት ሳይሆን እርሳቸው ይሁን ያሉትን አድርገዋል። መኖሪያ ቤቱን በመያዣነት አስይዘው ከኢትዮጵያ ንግድ ባንክ ብር ሁለት መቶ ሺህ ተበድረዋል። ይህንን የሰሙት ጥንዶች አሁን ደንግጠዋል። ደንግጠውም ተወካዩንና ባንኩን በጋራ ከሷል እኛ ለተወካይ ቤታችንን በመያዣ አስይዞ እንዲበደር የሰጠኑ ስልጣን የለም፣ ባንኩም ይህንን ሳያጣራ ማበደሩም ሆነ መያዙ ልክ አይደለምና የመያዣ ውሉ ፈርሶ ባንኩ ካርታችንን ይመልስልን ሲሉ ፍርድ ቤት ቀርቧል። አሁን ያወራሁትን ያደመጡ ደግሞም ውክልና የሰጡ እርስዎ ክው እንደሚሉ እኔም ጉድ ሆኜ እንዳይሆን የሚለውን እንደሚሰጉ እገምታለሁ። ባልሆነ ቦትን እየተመኘሁ የፍርድ ሂደቱን አሁን መጥኜ እነግሮታለሁ። ባገኘነው አጋጣሚ በየቀኑ ሰላም ለሀገራችን እንድንል ሰውነት እንዳይዋረድ ጥሪ እንድናቀርብ እጠይቃለሁ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሠራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማኅበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ። ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋሃዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ፣ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ወካዮች ለፍርድ ቤት ባቀረቡት ክርክር ተወካያችን እኛ ከሰጠነው ውክልና ሌላ የተጭበረበረ የውክልና ሰነድ ቤታችንን ለማስያዝ ተጠቅሟል በማለት በፍርድ ቤቱ ክሳቸው ላይ ጠቅሰዋል። ባንኩ በበኩሉ ቤቱን አስይዞ ለመበደር የሚያስችል ውክልና መኖሩን አጣርተን ብድሩን የሰጠን በመሆኑ ክሳቸው ውድቅ ሊደረግ ይገባል በማለት ተከራክሯል። ጉዳዩ በመጀመሪያ የቀረበለት የፌዴራል የመጀመሪያ ደረጃ ፍርድ ቤት ከሳሾች የተጭበረበረ ነው በማለት የጠቀሱትን ውክልና በተመለከተ የፖሊስ የምርመራ መዝገብን አስቀርቦ ተመልክቷል። የተወካይንም የምስክርነት ቃል ሰምቷል። ይህንን አድርጎ የደረሰበት ድምዳሜ ተወካይ የከሳሾችን ቤት የማስያዝ የውክልና ሥልጣን ስለሌለው የመያዣ ውሉ ፈራሽ ነው፣ አበዳሪው ባንክም የቤቱን ሰነዶች ለከሳሾች ይመልስ በማለት ወስኗል። ባንኩ ይህንን ውሳኔ በመቃወም ለፌዴራል ከፍተኛ ፍርድ ቤት ይግባኝ ቢልም አልሆንም ግና አልሆነም ብሎ ሳይተው ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 17320 የይግባኝ ቅሬታውን አቅርቧል። ፍርድ ቤቱ የቀረበልኝ የውክልና ሰነድ ትክክለኛ ስለመሆኑ ከሰጠው የውልና ማስረጃ ጽሕፈት ቤት ጠይቆ ሳያጣራም በፖሊስ የምርመራ መዝገብና በምስክሮች ቃል ብቻ ተመርኩዞ ውሳኔ መስጠቱ ስህተት ነውና ይታረምልኝ ብሏል። ያለው ተደምጦ ምንስ ተወስኖ ይሆን? ይህ ክርክር በመዝገብ ቁጥር 17320 የቀረበና ውሳኔ የተሰጠበት ሲሆን በቅጽ አምስትም ታትሟል። ሙሉን ውሳኔ እንድታነቡ በሌላ የሰበር ውሳኔ መሻር አለመሻሩንም እንድታጣሩም አደራይን አስቀድሜያለሁ። ሰበር በፍርድ ሐተታው ከሳሾች ለተወካዩ የሰጡትን የውክልና ሥልጣን መጠን ከሕግ አንጻር ተመልክቶ ተርጉሟል። ከሳሾች ለተከሳሽ በሰጡት ውክልና ቤታቸውን እንዲያስተዳድር እንዲሁም መሸጥ መለወጥ እንዲችል ሥልጣን ሰጥቷል። የመሸጥ የመለወጥ ሥልጣን የተሰጠው ሰው ከእርሱ የሚያንሰውን የመያዣ ተግባር የማከናወን ሥልጣን የለውም ወይ የሚለውን የጠየቀው ሰበር መልሱን የፈለገው ከፍትሐ ብሔር ሕግ ቁጥር 2206 ንዑስ ቁጥር 1ና ከፍትሐ ብሔር ሕግ ቁጥር 349 ንዑስ ቁጥር 2 ድንጋጌዎች ነው። የፍትሐ ብሔር ሕግ ቁጥር 349 ንዑስ ቁጥር 2 ለራሱ ዕዳ ዋስትና እንዲሆን አንዱን የማይንቀሳቀስ ንብረት በዕዳ መያዣነት አድርጎ ለመስጠት የሚችለው የማይንቀሳቀሰውን ንብረት ለመሸጥ ችሎታ ያለው ሰው ነው በማለት መደንገጉን የጠቀሰው ሰበር በዚህ ድንጋጌ መሰረት ወካዮች የሰጡት የስልጣን መጠን እዚህ ድረስ መጓዙን ባያውቁም፣ ተወካዩ ቤቱን አስይዘው እንዲበደሩም ስልጣን ሰጥተዋቸዋል አላለም የመያዣ ውሉ ከባንኩ ጋር የተከናወነውም ይህ የተወካይ ስልጣን ጸንቶ ባለበት ጊዜ በመሆኑ ከሳሾች ተጭበረበረ ከሚሉት ውክልና ጋር አይገናኝም በማለት የስር ፍርድ ቤትን ውሳኔ ሽሮታል። የብድር ውሉም ሆነ የመያዣ ውሉም ህጋዊ ነው በማለት ወስኗል። የተሰጠውም የሕግ ትርጉም ይሆነም ንብረትን ለመሸጥ ለመለወጥ፣ ብሎም ለሦስተኛ ወገን ለማስተላለፍ በሚል የተሰጠ ውክልና ንብረቱን በመያዣነት ለማስያዝ የሚያስችል ሥልጣንና ችሎታ የሚያጎናጽፍ ስለ መሆኑን ያለው አሁን ሰምታችኋል። አልሰማንም እንዳትሉ ነፃነቱን ጠብቆ ለህግ የበላይነት መከበር እየሠራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋሃዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ ሰላሳ ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል